ባይ ያላወቀው ነገር ያው ፍቅረኛ አለ ሙሉ ያዘች ነው አይደለም የምር ነው። ለጓደኝነታችን መጨነቅሽ አሁን ላይ ምናምን በጣም ገርሞኛል። እንደዛ ምናምን ነገር ብዙ ዋጋ የተከፈለለት ጓደኝነት ሊሆን ይችላል፣ ነገር ግን ያን ጓደኝነት ዋጋውን አሳጥቼው ሊሆን ይችላለን ምክንያቶችን ስትረጅ ያለውን ነገር ስትረጅ ሊሆን ይችላል። መጣች ለኔ ብላ በፍቅሩ አስብ ላላ ሁሉን ነገር ጥላ፣ አንተ አይበልጥም ብላ መጣችልኝ ፍፌ ጓዞቿን ጠቅልላ፣ አልቻለችም መኖር ከእኔ ተነጥላ

ሰላም አሌይኩም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱላ። እንግዲህ እኔ የካሜራ ሰው አይደለሁም ከዚህ በፊትም እንዳያችሁት ነው። እንግዲህ ያላስተካከልኩት ነገር ካለ እናየዋለን ወደፊት። በዚህ አጋጣሚ ዛሬ እዚህ እንድገኝ ያገዘኝ ጁሲ ነው። ጁሲን በጣም አመሰግናለሁ። የተገናኘንበትም አላማ ከዚህ በፊት እንዳያችሁት ቪዲዮ ላይ ብዙ ነገሮች ተፈጥረዋል። ብዙ ነገሮች ሆነዋል። እንዳያችሁ ታሳዘኝ ነገር ነበረ። ግን አሁን በድጋሚ ከጆሲ ጋር በማውራት የተገናኘንበት አላማ፣ እኔ ኤንዲ ከዚህ በፊት ያደረገውን ነገር ምን ያክል ተምሮበታል፣ ምን ያክል አሁን ደግሞ ምንም ቢፈጠር ድጋሚ እንደማይተወኝ ለማወቅ ነበረ። ያንን ነገር የተጠቀም ነው እኔ አለው አልሄድኩ። ያው ባለፈው ከሆነው ነገር በኋላ እሱም በጣም ደንግጦ ብዙ ጊዜ እየደወለልኝ ነበረ፣ ግን አላወራሁትም። ያው እንዲማርበት ስለፈለግኩ ነው። አሁን ላይ ለእኔ ምን ያክል ቦታ አለው ድጋሜ ጥሎኝ ይሄዳል አይሄድ የሚለውን ነገር ለማወቅ ነበረ። እሱንም ማየት ችያለው። በጣም ተሻሽሏል፣ በጣም ተጎድቷል። እና ስለዚህ ይሄንን ጉዳይ ከጆሲ ጋር አውርተንበት ለምን ሰርፕራይዝ አናደርገውም ያው ከተስተካከለ ና እንደ ድሮ ካልሆነ አሁን ላይ አብረን እስኪ እንያው፣ በሚል የድሮ ጓደኝነታችንን ለመቀጠል በእናንተም አስተያየት የሰጣችሁን አስተያየት በጣም አሪፍ ነበረ። በጣም ንም አምሰግ ነው በዚህ አጋጣሚ። ስለዚህ ዛሬ ጆሲ ቤት ተገኝቻለሁ እና እስኪ እንግዲህ እንደመመጣ አያውቅም። ከጆሲ ጋር ነው ያለሁት። እስኪ እዚህ እንዲመጣ ጠርተነዋል። ስለዚህ እስኪ ሰርፕራይዝ እናደርገዋለን በእናንተ ፊት። እንደምታውቁት ሴት ልጅ ትንሽ ብልሃተኛ ነች። ስለዚህ አንዳንድ ነገሮችን መጠቀም ነበረብኝ እና ባለፈው ቪዲዮ ላይ ያያችሁትን ነገር ተጠቅም ያለው ሳልሄድ ያው እንደሚሄድ ለሱ አሳይቼ ግን ብዙ ነገር አሳልፈናል። በጣም ብዙ ስለዚህ ብዙ ነገር ያሳለፈ ጓደኛምች ደግሞ ብዙ ቻሌንጅ ሊገጥመው ይችላል። ስለዚህ እስኪ ከዚህ በኋላ ደግሞ እንዴት ነው የምንቀጥለው የሚለውን ነገር ለማየት ለመፈተን ስለፈለግኩ ነው ያንን የተጠቀምኩ ትረዱኛላችሁ በእርግጠኝነት። ስለዚህ አሁን ያው እንደ ገባው ገብቶኛል፣ እኔም ተምሮበታል፣ በጣም ጸጽቶታል፣ ምናምን ነገር ስለዚህ ዛሬ እስኪ አብረን እናያለን። እንደ ሄድኩ ነው እሱም ያውቀው። ስለዚህ ዛሬ ሲያየኝ በጣም ደስ እንደሚለው እርግጠኛ ነኝ። እኔም የድሮ ጓደኝነታችን ሊመለስ ስለሆነ በጣም ደስ ብሎኛል። እስከማየው ድረስ በጣም ነው የጓጓሁት። እንግዲህ እስኪ ከእናንተ ጋር አብረን እናየዋለን። እንዲ፣ አንድ ሰዓት ሆኖ እኮ ጁሲ እስካሁን አይመጣም

እበ መጥቻለሁ አላልገባሽም፣ ማለት ነው በቃ እንደዚህ ብቻ ነው ደስ የሚል እንዴት ልንገርህ? እንዴት ማለት ምን ስሜት። በቃ በቃ በቃ ዋናው መምጣት ነው። ደግሞ ታውቃለህ፣ ለአንተ እንደማደርገው ታውቃለህ። ደስ አላስደበርኩም እንዴ? ለምንድን ነው ደብር ደብሮ ነበር? ቅርታ ጠየቅ ያለብኝ አረ ኔሻውን ሰላም ልበልሽ፣ በቃ እስካሁን ሰላም አላልኩሽም። እኔ ማመን እያቃተኝ ነበር። ማለት አጠገብ የሆነሽ ራሱ ብዙ ማውራህ ነገር አለ ሱዛን ሱዛኗ የምር አሁንም አልተረጋጋውኝም ማለት ነው። ማመን እየከበደኝ ነው የምር። እና ግን አሁን ደግሞ ሌላ የሚያስፈራኝ ነገር አመጣሽብኝ ማለት ነው። ማለት መጀመሪያ ስትመጪም ጊዜ ብዙ የተሰሙኝ ነገሮች ነበሩ። ከዛ ስትሄጂ ደግሞ በጣም ብዙ የተሰሙኝ ነገሮች አሉና አሁንም ስትመጪ ሌላ አዲስ ስሜት ማለት ነው። ያ ማለት ነው ማለት ነው በቃ እንደምትሄጂ መሰልና ድጋሚ እንደምትሄጂ የሆነ ተረድተሽኛል። በትክክል እረዳዋለሁ፣ ያለበትን ስሜት እረዳዋለሁ። እና ምንድነው ታዲያ የሆነው ማለት እንዴት እንድትመጭ ይቻል ማለት ብላኝተሽ ምናምን ምን ሆነ አልገባኝ። ያው በቃ ለለ አንተ ስል ምን ማድረግ እንደምችል አንተ ምን እንደምታስብ ወይ ደግሞ አሁንም ለእኔ ያለህን ቦታ ምን ያክል ለእኔ መስዋዕትነት እንደምትከፍል ፕላስ ደግሞ ከዚህ በፊት ያሳለፍከው ነገር እንዳለ ሆኖ ግን ያው ተጸጽታል አልተጸጸት ከሚለው ነገር ለማወቅ ትንሽ እንዴ ማለት ያ ሁሉ ነገር ሆን ብለሽ ያደረግሽው ነገር ነው? አታደርጊውም የምር ነበር። ይቅርታ ያው ታውቃለህ የድሮ ጓደኝነታችንን ለመመለስ የሆነ ትልቅ ነገር ማድረግ ነበረብኝ፣ እና የግድ አሁን ላይ ደግሞ በምን መልኩ እንዳለህ እስቲል ለእኔ ያለህን ስሜት ማወቅ ስለምፈልግ የግድ ነገር ማድረግ ነበረብኝ። ግን ማለት ነው እንደ እውነታው የዘን ሰዓት ሙሳይ ስትሄጂ ምናምን ነገር ያው ከሀገር ቢወጣ ነው ምናምን ነገር የሆነ አይነት ነገር ብለሽኝ ነበር። ግን የሆነ ነገር ማሰብ ጀምሬ ነበረ ማለት ከእኔ ለመራቅ የተጠቀመችው ቴክኒክ ነው። ግን ደግሞ እኔን በፊት የነበርኩበት ነገር ላይ ማለትም እኔና የበፊት ጓደኛችንን ለመመለስ ወይ ደግሞ በዛ ጓደኝነት ጥርጥር ውስጥሽ ላይ አድሮብሽ አሁን ላይ ያለው ጓደኝነታችንን ለመመለስ ወይ ለማጠንከር ለመፈተን ሳይሆን የሆነ አዲስ ሕይወት ጀምራለች ምናምን ነገር። ምክንያቱም ስደውል በተደጋጋሚ ስልክሽ ይሰራል። ከኢትዮጵያ ምትወጣ ደግሞ ስልኳ ይሰራል ነበር እና ኢትዮጵያ ውስጥ እንዳለች ገብቶኛል። ግን ደግሞ በቃ ሰላም የነሳኝም እሱ ነገር ነው። ባይ በጣም ነው ሰላም የነሳኝ። ሌላ አዲስ ነገር ከጀመረች ማለት ምንድን ነው ታዲያ? እኔ ማወቅ የለብኝም እና ግን እዚህ እንዳለሽ አውቄ ነበር እውነታን ስላለሽ ግን ደግሞ ግን በዚህ ልክ ነገር ጀመር በዚህ ግዴታ ነው መሆን ስለነበረበት ከዚህ በኋላ ለምንሄደው ጉዞ የግድ ያስፈልጋል እንደዚህ አይነት ነገር። ከዚህ በፊት የተፈጠረውን ነገር ታውቃለህ። በጣም ብዙ ነገሮች ሁለታችን ማሳልፈናል። ስለዚህ አሁን ላይ ደግሞ የግድ ከጁሲ ጋር በመተባበር እንግዲህ ይቅርታ እኔ አሁን ላይ እየተሰማኝ ያለው ስሜት ምን እንደሆነ አይገባኝ ማለት ይቅርታ የሚያስጠይቅ ምናምን ነገር ምንም ነገር የለም። ያደረግሽው ነገር እንደውም ከአይምሮ በላይ ነው የሆነ። ምክንያቱም በዚህ ልክ ለጓደኝነታችን መጨነቅሽ አሁን ላይ ምናም በጣም ገርሞኛል። እንደዛ ምናምን ነገር ብዙ ዋጋ የተከፈለለት ጓደኝነት ሊሆን ይችላል፣ ነገር ግን ያን ጓደኝነት ዋጋውን አሳጥቸው ሊሆን ይችላል። እኔ ያው ምክንያቶችን ስትረጅ ያለውን ነገር ስታቂ ሊሆን ይችላል ይሄን ውሳኔ ወሰንሽው እና በጣም ደስ ብሎኛል። ብቻ ግን እና ብቻ ግን ጓደኝነታችንን ለማስቀጠል የሁሉ ጥረት ስላደረግሽ በጣም ደስ ብሎኛል። ማለት አሁን እናንተ እየተሰማችሁ ያለ ስሜት ወይም ደግሞ ኮሚዩኒቲ ላይ ምናምን ነገር ከዚህ ቀደም ስጽፉ ያየዋቸው ነገሮች ነበሩ። ምንድነው እኔና እሷ ፍቅረኛ ሞች ምናምን የመሰላችሁ አላችሁ። ማለት ኖርማል ጀስት ፍሬንድ ነን ጓደኛ ሞች ነው ነው ግን ደግሞ ከጓደኝነት በላይ የሆኑ ነገሮች በመሀላችን ተፈጥሯል። በቃ ብዙ ሳክሪፋይሶች ተከፋፍለን ምናምን እና በቃ ግን ያን ነገር መመለስሽ አሁን ላይ እኔ እንጃ እኔ በምን ቃል እንደመነግራችሁ ምናምን ቢያንስ አንድ ሳምንት ነው ፈጅብኛል። በቃ በጣም ደስ ማምሮብሽ ማለት ነው። በጣም ብዙ አዲስ ነገር አለ እሱን ቀስ እያልን እናወራዋለን። እሺ አሁን የመጣሁት የድሮ ጓደኝነታችን እንደምታውቀው ለመቀጠል ነው፣ በተሻለ መልኩ፣ በጣም በተሻለ መልኩ፣ በአንተ መንገድ ጥሩ መንገድ ስለሆነ እየሄድኩ የነበረው ስለዚህ ተረድቼ አብረን ከጎን ልቆም ነው የመጣሁት። ሌላ ግልጽ ማድረግ ያለብኝ ነገር ካለ ምናልባት በፊት ሰውቼ ፊት ብዙ ነገሮች ያልተሰማ ይኖራል ይዘ ያላወቅከው ነገር ያው ፍቅረኛ አለኝ ነው።

እና ያው በተለያየ ነበራቸው ጊዜያቶች ብዙ ያላወቅ ናቸው ብዙ አዳዲስ ነገሮች እንደተፈጠሩ ግልጽ እንደሚፈጠሩ እና ግን ዋናው ማለት ሰው ምናምን ነገር ዓላማውን እቅዱ ምናምን ነገር ሲነግራችሁ ለእናንተ ግልጽ አድርጎ ይነግራችኋል። ግልጽ እቅድ ያለው ሰው ደግሞ የሚሳካ እቅድ ያለው ሰው ነው። እና የሚሳካ እቅድ እንደሆነ የኔ እቅድ አምናበት ከኔ ጎን ልትቆም ማለት ከኔ ጎን መቆም ማለት ብዙ እኔን የሚያጠነክሩኝ ከጎኒ በጣም አሁን ላለውበት መሰረት የሆኑ ጓደኞች አሉኝ። ሲሳና የምታውቂያቸው ናቸው። እና ግን አንቺም የራስሽ ቦታ ሊኖርሽ ይችላል። ገባሻ? እኔን ነገሮች ለማስተካከል ማለት አሁን ለምሳሌ በእርግጠኝነት ምናልባት ወድቄ ልቀር ትችል ነበረ። ገባሻ? ጁስ የሆነ ነገር አላደረገም ማለት አለ ለምሳሌ ገባሽ። ግን ደግሞ በጣም ብዙ ነገሮችን ማስተካከል እንድንችል ምናምን ነገር አሪፍ ነገሮች አላት ሱዛን። ማስተካከል የምሬ ነው ማለት የሆነ ላይፍ ላይ ምናምን ነገር ሲሪስ ናት ምናምን ነገር የሆነ ነገሮችን ቀጥ አድርጎ ለመያዝ ምናምን ነገር። በጣም ብዙ ነገር ያሳለፍ ናቸው ላይፍ ኤክስፒሪየንሶች አሉ እና እሷ ምናምን በጣም ከባድ ቻሌንጆች ውስጥ ሆነን ከነዛ ቻሌንጆች በምን አይነት ብልሃት እንደወጣን ምናምን ነገር እኔ እና እሷ የምናውቀው ነገር አለ። ግን ያው ብልሃቷን አያቸዋ ብትጫወት በእርዳታ ነው ተጫወተችብኝ። ቦርሳ ይዛ ምን ይዛ ምናምን ቀልድ ነው እንዴ? ታዲያ የነበረውን ነገር ታቃለ እሱን ለማስቀጠል ደግሞ የግድ ከበደለ ነገር አይ ብቻ ግን ደስ ብሎኛል። ዛሬ እንደዚህ አይነት ቪዲዮ መስራታችን ምናም ይመረኝ በጣም ደስ ይላል ስለመጣሽ ስለያዩት ምናም ነገር ደስታውን ምናልባት ከካሜራ ጀርባ ወይስ ምናም እንጂ አሁን ምናም ባለው ሪያክት ማድረግ አልቻልኩኝም እድል አልሰጠንም አረ አዎ ጭራሽ አልጠበቅኩም ተሳክቶልኝ ማለት ነው የዛሬው ቪዲዮ ይህንን ይመስል ነበረ ብዬ ካልዘጋሁት እችል ነው ቀኑን ሙሉ፣ እንዳያችሁት በአሪፍ ሁኔታ ሰርፕራይዝ አድርገነዋል። እኔ ተሳክቶልኛል ብዬ አስባለሁ። እናንተን ኮሜንት እንጠብቃለን። እና እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ ባበደ ቪዲዮ አብረን እስክንመለስ ድረስ ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ይጠበቅልኝ። በዚህ ዛሬ ሰላም ሳልላችሁ ነው፣ ቻው እያልኳችሁ ያለች። ግን ምንም ማድረግ አልችልም፣ ስለረሳሁት ነው። ወዳችኋለ። ቻው